አሎ፣ ሰላም ሰላም፣ እንዴት ናችሁ? ሰላምታዊ ባላችሁበት ይደረሳችሁ። ዛሬ መናገር የፈለኩት ስለ የደቦ ፍርድ ሞብ ጀስቲስ የሚባለውን ነገር ነው ማንሳት የፈለኩት። እኔ ሁል ጊዜ የደቦ ፍርድ ተቃዋሚ ነኝ። ብዙ ቪዲዮዎች በደቦ ፍርድ የተነሳ በሌላ ወገን ሆኜ ሰርቻለሁ። ብዙ ጊዜ አይታችሁ እንደሆነ በእኛ ሀገር አብዛኛው ሰው ነው ብሎ ያለውን ነገር በሚጻረር መልኩ ሀሳብ ማቅረብ! ድንጋይ ያስወረውራል፣ ድንጋይ ያስወረውባቸዋል። ለአብነት ለማንሳት ያህል ሱላይማን ባልሳሳት አንድ አትሌት አሰልጣኝ ሱላይሞን ደደፎ ነው የሚባለው እሱ ሰውዬ ፕሬዚዳንቷ ባሉበት ስሜቱ እንዴት ገለጸ የሚል ከጥግ እስከ ጥግ ሰውየውን የማጥልሸት ስራ ተሰርቶ ነበር። የዛን ጊዜ እኔ ደግሞ ትክክል ነው ያደረገው፣ ሰው ስሜቱን መናገር አለበት የተሰማውን ስሜት ምናልባት ሴትዮ ፕሬዚዳንቲቱ ወይዘሮ ሳለ ሳህለወርቅ ፕሬዝዳንት የነበሩት እሳቸው ጋር የመግባት እድል ላያገኝ ስለሚችል የሚያስበውን ነገር ያመነበትን ነገር እዛ ቦታ መናገሩ እንደውም የሰውዬው እውነተኝነት ነው የሚያሳየው ብዬ ሌላ ሰው ባላየው መንገድ ተከራከርኩኝ። ትንሽ ቆይቶ ፕሬዝዳንቷ ከስልጣን ሲለቁ ወይም ደግሞ ከስልጣን ሲያቆሙ እሳቸው ላይ ዘመቻ ተከፍቶ ነበረ። ለአንድና አንደኛና ብቸኛ ሰውዬ ፕሬዝዳንቷን ወግኝ የተከራከርኩ እኔ ነኝ። ለምን ፕሬዝዳንቷ ለእኛ ፍላጋችን አርማችን ነበሩ። የጨዋ ሴት ምልክት ናቸው። የኢትዮጵያዊነት መገለጫ ናቸው። በዲፕሎማሲ በተለያየ ነገር ብዙ ስራ የሰሩ ናቸው። ስለዚህ የምናከብራቸው እናትም ፖለቲከኛ ባይሆኑ እንኳን ፕሬዚዳንትም ሆነው በሰሩ ስራ ላይ ማመስገን እንጂ ሲገባን፣ ሲያቆሙ እንደዚህ መድረግ አርጉ ብሎ ስደቡ ብሎ የሚልካችሁ ሰዎች ተከትላችሁ መስደባችሁ ልክ አይደለም ብዬ ሽንጤን ገትሬ ተከራክሬ ያለሁ ባለሆ ጥቂት አመታት ትዝ ይላችሁ እንደሆነ በአንድ በአማራ ክልል የትኛው ከተማ እንደሆነ እርግጠኛ ባልሆንኩት አንዲት ሕፃን ፔቨን የምትባል ልጅ ተደፍራ በነበረ ጊዜ ጠበቃው ላይ እርምጃ መወሰድ አለበት እንደዚህ ምናምን ሲሉ ጠበቃው ስራው መሆኑን ጠበቃ ተከራክሮ አንድን ሰው ነጻ ማውጣት ስራው እንደሆነ ከእንደገናም ደግሞ ሰው በሶሻል ሚዲያ የማያገለባብጠው ነገር እና ሪያሊቲው ሊለያይ ሊችል ስለሚችል ጉዳዩን ለፍርድ ቤት መተው አለብን። ሰው ምንም ቢያደረግ በደቦ ሊፈረድበት አይገባም እያልኩ ስከራከር ነበር። ባለፈው በአትሌት ማን ነው ሙዚቀኛ በሙዚቀኛ በነበረው ልጅ እና በሞዴል በነበረችው እጮኛ መካከል በተፈጠረው ነገርም የራሴን አስተያየቶች ሰጥቻለሁ። የሆነ ዘፈን ከአሊሚራ ጋር ዘፈን የነበረው ልጅና የሱ ሴት ጓደኛ የነበረችው ዶክተር ነች ባለሳሳት እሷ ዶክተር ሆና ራሷን አታጠፋም በሚል በጣም ብዙ ክርክር ሲነሳም ሀሳቤን በተለየ መንገድ አቅርብ ያለው ሁል ጊዜ እኔ በተለየ መንገድ ሀሳቤን ማቀርበው ከሌላ ሰው የተለየ እውቀት ስላለኝ ሳይሆን በነበረኝ ኤክስፒርየንስ ባለኝ የስራ ልምድ ብዙ ጊዜ የሚባሉ ነገሮች እውነት ሆኖ ስለማይገኙ ነው። ወደ ብዙ አመት በወንጀል መራ የሰራው ሰው ነኝ። ስራውን ወዶ ስለነበረ በጣም ከነፍስና ከስጋይ ጋር የተዋሃደ ስራ ስለነበረ በሙሉ ልቤ በፍላጎት ሰራው ነበረ። ስለዚህ የሰዎችን ካራክተር ለማወቅ በጣም ረቶኛል። ከተማርኩት ሳይንስ በተጨማሪ በልምድ ከሰዎች የተማርኩት ነገር ብዙ ስላለ አንዳንዴ ቀደም ብሎ ሰው የሆነ ነገር ብሎ ሲያጮህ የሆነ ችግር ሊኖረ ይቻለ ጣራ ብዬ የምደው ለዚህ ነው። ይሄ ነገር አሁን እነዚህን ነገር ጠቀስኩላችሁ እንጂ በብዙ ነገሮች መካከል ነው። እኔ ሰው በደቦ የሚፈረድበትን ፍርድ ማልቀበለው ፍርድ የህግ ባለሙያ ነው መፍረድ ያለበት። ማለት የተሾመ ዳኛ ወይም አቃቤ ህግ፣ ፖሊስ። የፈለገ ሰዎቹ አይታመኑ፣ ግን ህግ ጠቅሰው እስከተከራከሩ ድረስ ህግ ጠቅሰው እስከፈረዱ ድረስ ከኛ ይሻላሉ። ምክንያቱም ያን ሙያ ተምረውታል፣ ፕሮፌሽናል ናቸው። ህንፃ ይህን ህንፃ የሚያምር ህንፃ ያቆመ አንድ የሆነ መሀንዲስ ነው። መሀንዲስ አርኪቴክቸር ምናምን የሚባሉ የተለያየ ሙያ ያላቸው በምህንድስና ውስጥ ያሉ ሰዎች የሲቪል ኢንጂነሪንግ የተማሩ ሰዎች ናቸው። እነዚህን የሚያማምሩ ህንፃዎች እንት የሚሉት እኔ እዚህ ሆኜ ህንፃውን መተቸት ችሉ ይሆናል። ህንፃው ይሄ ይቀረዋል፣ ይቀረዋል። ግን ስራ ብትሉኝ አልሰራም። ህግም እንደዛው ነው። ህግን የሚያውቁት የህግ ሰዎች ናቸው። የህግ ሰዎች ያለውን መጨረሻ ጥግ ድረስ የፈረዱት ነገር እኛ በሞራል ልንተቸው አንችልም። ፕሮፌሽናል ሰዎች ናቸው። ማስረጃ ይመዝናሉ፣ ይተነትናሉ፣ ያወጣሉ፣ ያወርዳሉ። እውቀቱ ስላላቸው ለመፍረድ ይችላሉ። አንድ ሐኪም ከዚህ በፊት የኛ የሆነ ሐኪም በሐኪም ምክንያት የሚፈጠር ስህተት ተብሎ ሐኪሞቻችን ሲጠለጠሉ ሀሳብ ሰጥቻለሁ። አንድ ሐኪም በማንኛውም ዓለም በሚሰራበት ሰዓት የሆነ ፐርሰንት ስህተት ሊፈጠር ይችላል። እኛ አገር ሲሆን ደግሞ የሕክምና መሳሪያዎች የተሟሉ ስላልሆኑ ሐኪሞች ቢሳሳቱ ልንገረም አይገባም እያልኩ ለሐኪሞች ተሟግቻለሁ። እኔ አሁን እንግዲህ ሚዛናዊ ለመሆን ነው ሰውን ሚዛናዊ እንዲሆን ለማስተማር ነው የኔ ሀሳብ እንጂ ራሴን ታዋቂ ለማድረግ ምናምን አይደለም። እኔ ብታወቅ ባልታወቅ የትም አልደርስም ቦታ ላይ ነው መሆኑ። እግዚአብሔር በህይወቴ ላይ የወሰነው የሆነ ደስቲኒ አለ። እዛ ነው የምቆመው እንጂ ሰው ስላጮኸ ስላልጮኸ ስላወጣኝ ስላወረደኝ ምንም የሆነው ነገር የለም። ደግሞም እንደዛ አይነት ሞቀታ ምፈልግም ሰው አይደለውም። አሁንም ሁልጊዜ መልመድ ያለብን ነገር የሆነ ሰው ተበደልክ ብሎ ሲያወራ ኦኬ፣ ተበደልኩ ብሏል። ውሸትን ነው ልንለው አንችልም። ለመፍረድ ግን የሁለተኛውን ሰው መስማት አለብን። ለመፍረድ ባለሙያ መሆን አለብን። ህግስ ምን ይላል? የህግ ጉዳይ ከሆነ ህክምና ከሆነ የህክምናስ ምን ይላል? አስተዳደር ከሆነ አስተዳደርስ ምን ይላል? ሁሉም እኮ ሙያዎች የሆነ ኤቲክስ አላቸው። እነዛም የሙያ ዶክትሪን ተብሎ የተቀመጡ ነገሮች አሉ። መንፈሳዊ ነገር ከሆነ የቲዮሎጂ ህጉ ምን ይላል? የዚኛው ሃይማኖት ምን ይላል? የዛኛው እምነት ምን ይላል የሚለውን ማንሳት አለብን። ዝም ብለን በጭፍን እየፈረድን ከሄድን እንዴት ነው እንጎዳለን። የራሳችን ሰዎች እንጎዳል። እኔ በአንድ ጊዜ ምን አጋጠመኝ? እኔ የምሰራበት ቦታ በጊዜያዊነት የሚሰሩ የኔ ሀገር ሰዎች ነበሩ፣ እና በተግባቢቻቸው የቤቱን ሁኔታ እኔ የቆየውበት ቤት ስለሆነ ሰባት ዓመት ምናምን የቆየውበት ነበር እና አንዳንድ ነገሮችን አስረዳቸው ነበር። እንዴት ቋሚ እንደሚሆኑ መንገዱ እንዴት እንደሆነ፣ ምን ማድረግ እንዳለባቸው ነገራቸው ነበረ። እና ወንድማችን አርቲስት እና ሙዚቀኛ አጫሉ የሞተ ጊዜ፣ ሁላችንም ያው አንድ የምናውቀው ሰው ሲሞት እንደምናዝነው አዝነናል። በማግስቱ ጠዋት ሲሄድ ሁሉም ዘጉኝ። እነዛ አራት ወንድሞቼ ትውልዳቸው ከኦሮሚያ ነበረ። ሁሉም ጠዋት ሰላም ስላቸው ሰላም አይሉኝም። ሁሌ ምሳ አብረን እንበላ ነበር፣ ቁርስ አብረን እንበላ ነበር። ዘጉኝ ማለት ነው። አልገባኝም። እንዴ? ምን ትላንት አብረን ነበርን፣ አይደለም ሽፍታችን፣ ደግሞ እንትን ብለዋል። አንድ ቀን ወይ ሁለት ቀን ነው የምንገናኘው ሰው፣ በምን ውጭ የምንገናኝ ሰዎች አይደለ ነው። እኔ የሀገሬ ሰው አገኘው ብዬ ለመርዳት ነው ጥረት ማድረግ የነበረው እነሱ ከእኔ የሚፈልጉት ነገር ኖራቸው ይሆናል እንጂ እኔ ከእነሱ የምፈልገው ነገር ምንም የለኝም ነበር። ዘጉኝ፣ አኮረፉ። ከዛ ሳምንት አለፈ፣ አስራ አምስት ቀን ሆነ እና እንትናቸው እያለቀ ነው ያው ሊወጡ ነው ከመስሪያ ቤቱ አንደኛው መጣና ሶሪ፣ ባለፈው እኮ እኛ የዘጋንህ ሀጫሉን አማራ ነው የገደለው የሚል ሰምተን ነው አሉ። አማራ እንኳን ቢገለው እኔ እንኳን አማራ ብሆን፣ እኔ አንተ ጋር እያለሁ እኔ እንዳልገደልኩት ካወቅኩ ለምን ታኮርፈኛለህ? አልኩት ኢስ ኦኬ። አማርኛ የሚናገር ሰው ሁሉ አማራ ነው ተብሎ ይዋራል። ምንም ችግር የለውም። አማራ ብባል እኔ ምንም ብሄር ጉዳይ ትግሬ ብባል፣ አማራ ብባል፣ ኦሮሞ ብባል ለእኔ ምንም ችግር የለውም። ኢትዮጵያ ውስጥ ያለ ብሄር ነው ሲዳማ ብትለኝ ወላይታ ብትለኝ እኔ ምንም አይደለም ሁሉም የኔ ወገን ነው ብዬ አስባለሁ። ግን እነዛ ወንድሞች ያሰቡት ምንድን ነው የሆነ አማራ ከገደለ ሌላ አማራ ማኩረፍ አለብኝ ብሎ ነው የሚያስቡት ማለት ነው። እንደዚህ ማ ካሰብን እኮ እ በጣም የሆነ ሰው ከተሳሳተ የአንድ ሰውዬ አማራ ገደለው ማለት አይደለም ሌላ ሰው እንደገደለው ያውም የተከሰሰው ሰውዬ አማራ እንዳልሆነ እናውቃለን በዛ ነገር ተባባሩ ያሉት ሰው እውነቱ ይሁን ውሸት ባናውቅም፣ ግን የተጠረጠሩ ሰዎች እንደዛ ናቸው። ግን ቢሆን እንኳን የሆነ ሰው ባረገው ነገር የሆነ ሰው መጠየቅ ይቻላል ወይ? የደቦ ፍርድ ይቆም። በጅምላ መልኩ ጉዳዮችን ስናይ በብሔራችን ከረጢት ውስጥ ወይም ብርጭቆ ውስጥ ቁጭ ብለን ሳይሆን ነጻ ሆነን ነው ማየት ያለብን። የሆነ ሰው የሆነ ብሔር ከጮኸ የኔ ብሔር ነው፣ የሆነ ብሔር ካልሆነ የኔ አይደለም ብለን ምን ፈርድ ከሆነ ከሰውነት ወጣ ብለን ወደ እንስሳነት ሄደናል ማለት ነው። ይህን የደቦ ፍርድ እንዲቆም ሁልጊዜ እታገላለሁ። ድምፄ ማልሰማት አላቆሙም። ስላዳመጣችሁ አመሰግናለሁ። ከታላቅ ትህትና ጋር እግዚአብሔር